ሰላም ጤና ፍቅር በያላችሁበት ይረሳቸው። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃውን ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን እስከ ፍጻሜው አብራችሁን ቆዩ። ከሸለቆ ተነስተን ማማው ላይ እንዴት መድረስ እንደምንችል እናውቅበታለን። በግጭት ሳይሆን በስልት፣ በጦርነት ሳይሆን በዲፕሎማሲ ጥበብ፣ በድንፋታ ሳይሆን በትብብር ቀይ ባህር ላይ ባህር ኃይል ከገነቡት ወገነን ሲል አርበኛ አስረስ ማረ ገለጸ። አርበኛ አስረስ በጦማሩ ለአፍሪካ ቀንድ ሰላም የምንሰራ የቀንዱን ህዝቦች መከራ በጫንቃችን የተሸከምን ቂምና ጥላቻን ሳይሆን ጸረ አረመኔ ትብብርን በተግባር እያስተማርን አገዛዙ እናስወግዳለን ብሏል። ጦርነት የዓለምን የ የኃይል አሰላለፍ የለወጠ የነበሩትን እንዳልነበሩ ያደረገ ኮሳሶችን ሀያላን ያደረገ ሀያላን ስልጣናቸውን ያኮሰመነ ነው። የአማራ ህዝብም ዛሬ የደረሰበት የህልውና አደጋ ላይ የደረሰው በጥቂት ዓመታት ብቻ በተከሰተ የኃይል መዛረፍ ምክንያት እንዳልሆነ ሁሉ በአጭር ጊዜ ድሎች ብቻ ህልናውን በዘላቂነት አይከበርም። ማህበራዊ ፍትህን ጭምር ማዋለድ ግዴታችን እንደመሆኑ መጠን ያንንን ተከታታይ የቤት ስራ የሚሸከም ትውልድ መፍጠርና ጦርነቱን በአስተማማኝ ሁኔታ ማሸ ማሸነፍ ከእኛ ይጠበቃልም። የማያቋርጥ የኃይል ግንባታ ከትግል መመሪያዎቻችን መካከል አንዱ የሆነውም ለዚህ ነው ሲል ገልጿል አርበኛ አስረስ ማረዳምጤ። ይህ በእንዲህ እንዳለ አባ ኮስተር ብርጌድ ለተከታታይ ሶስት ወራት ያሰለጠናቸውን የእግረኛ ሰራዊት በደማቅ ሁኔታ አስመርቋል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ለተከታታይ ሶስት ወራት ያሰለጠናቸውን የእግረኛ ሰራዊት ጥቅምት 18 ቀን 2018 ዓ ም ለሶስተኛ ዙር ደማቅ ሁኔታ አስመረቀ። በዚህ የምርቃት መርሃ ግብር ላይ አርበኛ ዘመነ ካሤ የሽጉጥ ሽልማት ለአንድ ጀግና አበርክቷል። በዚህ የምርቃት ፕሮግራም ላይ አርበኛ ዘመነ ካሤ ቢቸና ከተማ ላይ ጀብድ ለፈጸመው ፋኖ አሳምን የእነማይ ወረዳ ምክትል አስተዳዳሪውን መሃል ከተማ ላይ ቀንድሾ ክላሽ በመማረክ ጀብድ በመስራቱ ዘመናዊ ስታር ሽጉጥ ሽልማት አበርክቶለታል። ጀግናን መፍጠር ብቻ ሳይሆን ለጀግና ክብር መስጠት የሚያውቅበት አርበኛ ዘመነ ካሤ ይሄን መሰል ጀግንነት ለሚፈጽሙ የዘመኑ ጀግኖች ሊበረታቱ ይገባል፣ የሚል መልእክትም አስተላልፏል። ድርጅታችን አፋባሃ መዋቅሩን እያዘመነ ይገኛል። ከዚህ ጎን ለጎን ሰራዊቱን በማሰልጠን ሕዝባዊ የነበረውን ሰራዊታችንን ወደ ድርጅታዊ ጦር ለመቀየር ተከታታይ ስልጠናዎችን በመስጠት ተአምር እየሰራ ነው። በትናንትናው ዕለትም ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ ለሶስት ወራት ያሰለጠነ እግረኛ ሰራዊት አስመርቋል። በግዙፉ የአባ ኮስትር ብርጌድ የሶስተኛ ዙር የእግረኛ ሰራዊት የምርቃ ፕሮግራሙ በክብር የተገኙት አርበኛ ጥላሁን አበጀ፣ የኮር አመራሮች ፋኖ ምስጋናው ይታየው ና ፋኖ ባየ ደስታ፣ የስምንተኛ በላይ ዘለቀ ክፍለ ጦር አመራሮች፣ የአባኮስትር ብርጌድ አመራሮች፣ የሻለቃ አመራሮች፣ ለአማራ ህዝብ የነጻነት ታጋይ አባላት፣ የሃይማኖት አባቶች ና የሀገር ሽማግሌዎች እንዲሁም በዚህ ፕሮግራም የተገኙ የክብር እንግዶች በተገኙበት ጥቅምት 18 ቀን 2018 ዓ ም በአባ በአባኮስትር ቀዬ እነ ማይለም ጨን በደማቅ ሁኔታ አስመርቋል። በምርቃ ፕሮግራሙ የተገኙት አመራሮች እንደተናገሩት አባኮስትር ብርጌድ ከአረመኔ አብይ አህመድ አገዛዝ ጋር እያደረገ ያለው ተጋድሎ ሳይበግረው በተለያዩ ቦታዎች ውጊያዎችን በማድረግ በርካታ ገድል ሲፈጽም የቆየ ቢሆንም በድርጅቱ አፋባሀ ቴዎድሮስ እዝ የሚሰጣቸውን የትኛውም አይነት ወታደራዊ ግዳጅ በብቃት ከመፈጸም ጎን ለጎን በዚህ ፈታኝ ወቅት ወታደሩን በመልሶ ማሰልጠን አንድ አይነት ወጥ የሆነ ወታደራዊ ቁመና የወሰዱ ተመራቂ የፋኖ አባላትን ማስመረቁ ለጠላትም ቅስም መስበሪያ ለወዳጅም ደስታን ይዞ መጥቷል ብለዋል። ወደዚህ የህልውና ትግል ከመግባታችን በፊት እንደሚታወቀው ሰርቶ መብላ ያስተማረው ኢትዮጵያን ከውጭ ወራሪና ከውስጥ ሰላቶና ባንዳ ያጸዳው ሀገር የገነባው ሀገር ያቆመው የአማራ ህዝብ እንደ ህዝብ በራሱ ሀገር በራሱ እርስት ሲያሻቸው፣ በሃይማኖቱ በርስቱ በማንነቱ በአማራነቱ ምክንያት ከ37 ዓመታት በላይ የመኖር መብቱ ተገፎ ቆይቷል ብለዋል። የክብር እንግዶችም እኛ ለእናንተ የምንሰጣችሁ በድርጅታችን መሪዎች በብዙ ስቃይና መከራ በብዙ ውጣ ውረድ እዚህ የደረሰው የአማራን ህዝብ የህልውና ትግል አደራ ሲሆን፣ እናንተ ደግሞ ይህንን አደራ ተቀብላችሁ ድል ባለቤት ታደርጉን ዘንድ የሁላችንም ተስፋ ነው ብለዋል። እንደዚህ አይነት የህልውና ትግል ቀደም ሲል ጀግኖች አባቶቻችን ደማቸውን አፍሰው አጥንታቸውን ከስክሰው ሀገራችንን ከቀኝ ግዛትና ከባርነት ነፃ አድርገው አስረክበውናል። እንደ ምሳሌ ብንጠቅስ ዛሬ ያለንበት ቦታ እነማይ ለምጨንና አካባቢው አንዱ ነው። አርበኝነትን ስናነሳ ይህ ቀጠና መረሳት በፍጹም አይቻልም። የአርበኞች መናኸሪያ፣ የአርበኞች መፍለቂያ፣ የጀግኖች መሰባሰቢያ ከሆኑት ውስጥ ይህ ለምጨንና አካባቢው ቀጠና አንዱ ነው ብለዋል። ተጠቅሟል ሲል ያጋራን የክፍለ ጦሩ ቃል አቀባይ ፋኖ ይበልጥ አልጌቴ ምትኩ ነው። በጠቅላይ ሚኒስትር አብይ አህመድ የፓርላማ ምላሽ ላይ የለንደን ፋኖ መግለጫ ሰጥቷል። የለንደን ፋኖ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በኢትዮጵያ የህዝብ ተወካዮች ምክር ቤት ቀርበው በለንደን ስለተካሄደው የኢትዮጵያ የምክክር ኮሚሽን ተቃውሞ የሰጡትን ምላሽ በጽኑ እንደሚቃወም ይገልጻል። የጠቅላይ ሚኒስትሩ ንግግር የተቃውሞ ዓላማዎቻችንን በቅጡ ያልተረዳ በአማራ ህዝብ ላይ እየተካሄደ ያለውን የዘር ማጥፋት ግፍ ለመደበቂያ ያለመና እውነቱን የካደ አሳፋሪ ተግባር ነው ብሏል። የለንደን ፋኖ አማራው ህዝብ ላይ በጦርነትና በጭፍጨፋ የተነሳ የመኖርና ያለመኖር የህልውና ስጋት እያለ የህዝብ ወኪል አስሮ መደራደር እንደማይቻልና የምክክር ኮሚሽን የሚባለው ስብስብ የገዢው ቡድን ስልጣን ማራዘሚያ እንጂ የችግሩን ስር መፍታት ዓላማው እንዳልሆነ ለንደን ፋኖ በእርግጠኝነት ይረዳል። በተጨማሪም ጠቅላይ ሚኒስትሩ የራሱን ዜጎች አላውቃችሁም፣ የሌላ አገር ዜጎች ናችሁ በማለት እጅግ አሳፋሪ ክህደት የፈጸመ መሆኑን በአንክሮት እናሳውቃለን። በመሆኑም የጠቅላይ ሚኒስትር ነኝ ባዩ ጋገር የችግሩን ምንጭ ከመፍታት ይልቅ ህዝብን የማዘናጊያ መንገድ ብቻ እንደሆነ እናምናለንም። የአማራ ህዝብ ህልውናውና በክብር የመኖር መብቱ በማያወላውል ሁኔታ እስኪረጋገጥ ድረስ ለንደን ፋኖ የጀመረውን ትግል አያቆምም። በአማራ ህዝብ ላይ እየተካሄደ ያለው ጦርነት እስኪቆም፣ የጅምላ ጭፍጨፋው ፍጻሜ እስኪረጋገጥ፣ እንዲሁም በአማራ ህዝብ ላይ የዘር ማጥፋት ተግባር ላይ የተሳተፉ አካላት ለፍትህ እስኪቀርቡ ድረስ የለንደን ፋኖ ድምፁን አጠናክሮ ለዓለም ማህበረሰብ ማሰማቱንና ለህዝብ ድምፅ መሆኑን ይቀጥላል ብሏል። የለንደን ፋኖ መርቲ ወረዳ ከተቀበሩት ውስጥ ከአንድ ቤት አምስት ሰዎች ተገድለዋል፣ ሚስትና ሁለት ልጆችን ጨምሮ ሲል የአርሲ ዞን ሀገረ ስብከት ገለጸ። በኦሮሚያ ክልል አርሲ ዞን ሁለት ወረዳዎች በታጣቂዎች ከተገደሉት ምዕመናን መካከል አምስቱ የአንድ ቤተሰብ አባላት እንደሆኑና ከዚህ ቀደም በጀጁ ወረዳ በታጣቂዎች የታገቱ ሰዎች እንዳልተመለሱ የዞኑ ሀገረ ስብከት ለቲክቫ ኢትዮጵያ ገልጿል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኦሮሚያ ክልል አርሲ ዞን ሀገረ ስብከት በሰጠን ቃል በሰሞነኛው ጥቃት መርቲና ጉና ወይም ሀኪም አባ ጀማ በተሰኙት ሁለት ወረዳዎች ላይ የሟቾች ቀብር መፈጸሙን ገልጿል። ጥቃቱ የተፈጸመው ጥቅምት 13 እኩለ ሌሊት መሆኑን ገልጾ ለምሳሌ መርቲ ወረዳ ከተቀበሩት ውስጥ ከአንድ ቤት አምስት ሰዎች ተገድለዋል፣ ሚስትና ሁለት ልጆችን ጨምሮ ብሏል። ይህን ያሉት ለደህንነታቸው ሲባል ስማቸው እንዲነገር ያልፈለጉ የሀገረ ስብከቱ አመራር ትክክለኛውን የሟቾች ቁጥር በተመለከተ በቀጣይ አጣርተው እንደሚገልጹ ጠቁመዋል። አሁን በደረሰኝ መረጃ መሰረት ቁጥራቸው ከፍም ዝቅም ይላል ብለዋል። ሟቾች የተቀበሩ የሚገኙበት ቤተ ክርስቲያን ሎሜ ሰቃ ቅዱስ ጊዮርጊስ ቤተ ክርስቲያን ነው ሲሉም ተናግረዋልም። ከዚህ በፊት በተመሳሳይ ጥቃት ደርሶ ያውቃል ተብሎ ከቲግቫ ኢትዮጵያ ለቀረበላቸው ጥያቄ በሰጡት ምላሽ ይህ አካባቢ እንኳን ትልልቅ ባለሥልጣናት የሚወጡበት ቦታ ነውና ከፍተኛ ጥበቃ የነበረበት መቻቻል መፈቃቀር ያለበት ነበር ሲሉም አስታውሰዋል። እንደ ሌሎቹ እንደነ ጀጁ ሸርካ ስጋት ያለበት ቀጠና አልነበረም። ከዚያ በፊት ግን ስድስት ሰዎች ላይ ሙከራ ተደርጓል ሲሉም አክለዋል። ከጀጁ ወረዳ ታግተው የተወሰዱ እመናን አሉ የታገቱት አልተለቀቁም። ከእነርሱ ውጭ ነው ይሄ የሰሞነኛው ጥቃት የገለጽንላችሁ ነው ያሉትም፣ ሰሞነኛውን ግድያ በፈጸሙት ታጣቂ ኃይሎች ላይ መንግስት የወሰደው እርምጃ አለ፣ በዞኑ አጸፋዊ ምላሽ ተሰጥቷል ሲሉም ለቲክቫህ ኢትዮጵያ ተናግረዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ በባህር በር ጉዳይ ላይ የሚከተለው አምታች የሆነ አካሄድ በቀጠናው ጦርነት ሊቀሰቅስ ይችላል በማለት አስጠንቅቀዋል። የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹምና ሌሎች የሀገሪቱ ከፍተኛ የጦር መኮንኖች በኤርትራ ላይ ጦርነት ዛቻ ማሰማት ቀጥለዋል በማለት የከሰሱት የማነ በሌላ በኩል ደግሞ ብልጽግና ኢትዮጵያን ከምጽዋ አሰብና ከጅቡቲዋ ታጁራ ወደብ ጋር የሚያገናኝ የባቡር ሀዲድ ለመገንባት እንዳቀደ በመግለጽ አምታች አካሄድ መንገድ ይከተላል በማለት ተችተዋል። ይሄ የፓርቲው እሳቤ ግን ከቅልቦና ከመነጨ ፍላጎትና ከቀጠናዊ የሰላምና ትብብር ፖሊሲ ጋር አንዳችም ግንኙነት የለውም ሲሉ የማነ አጣጥለውታል። በውስጣችን ላለው ችግር መፍትሄው እኛው ነን ሲሉ ሌተናል ጀኔራል ታደሰ ወረደ ተናገሩ። በትላንትናው እለት በመቀሌ ከተማ የትግራይ የህዝብ ግንኙነት ወይንም ትግራይ ፐብሊክ ዲፕሎማሲ ጉባኤ የተከናወነ ሲሆን በዝግጅቱ ላይ የክልሉ አመራሮች፣ የሃይማኖት አባቶች፣ የፖለቲካ ፓርቲ መሪዎችና ሌሎችም የህብረተሰብ ክፍሎች ተገኝተዋል። በጉባኤው ላይ ንግግር ያደረጉት የክልሉ ጊዜያዊ ፕሬዝዳንት ሌተናል ጀኔራል ታደሰ ወረደ በትግራይ ውስጥ የተጋረጡ ችግሮችን ለመፍታት ጥረት እያደረጉ ላሉት አዘጋጆች ምስጋናቸውን አቅርበው ብዙ ጊዜ ውጫዊ ስጋ ላይ ትኩረት አድርገን ነበር ብለዋል። ጨምረውም ለረጅም ጊዜ ችግሮች ከውጭ ስንመለከት ቆይተናል፣ ነገር ግን ዋናው ችግራችን ውስጣዊ ነው። በውስጣችን ያለው ችግር ፈጣሪዎች እኛንን፣ ተዋናዮቹም እኛንን እና መፍትሄዎቹም እኛውንን በማለት አስረድተዋል። በተለይም አንድነትና ሰላምን ለሚያናጉ ውስጣዊ ችግሮች ትኩረት መስጠት እንደሚገባም አሳስበዋል። ፕሬዚዳንቱ ንግግራቸውን ሲቀጥሉም ውስጣዊ ችግራችንን የሚያባብሱ ውጫዊ ምክንያቶች አሉ። በትግራይ ውስጥ ላሉት ችግሮች እነዚህ የራሳቸውን አስተዋጽኦ ቢኖራቸውም ችግሮቹን ራሳችን መፍታት አለብን ካሉ በኋላ የትግራይን ገጽታ ወደ ነበረበት ለመመለስ ጥረት ማድረግ እንደሚገባ ገልጸዋል። ዩናይትድ ኪንግደም ጥገኝነት ጠያቂዎችን በወታደራዊ ካምፖች ልታቆይ እንደምትችል ተገለጸ። በስኮትላንድና በደቡባዊ ኢንግላንድ ባሉ ወታደራዊ ካምፖች ጥገኝነት ጠያቂዎችን ለማቆየት ውይይት እንደተጀመረ ተነግሯል። ከዚህ ቀደም ጥገኝነት ጠያቂዎች ጉዳያቸው ውሳኔ እስከሚያገኝ በሆቴል ይኖሩ ነበር። ጠቅላይ ሚኒስትር ሰር ኪር ስታርመር የሀገር ውስጥ ጉዳይና የመከላከያ ሚኒስትር አመራሮች ወታደራዊ ካምፖችን በአፋጣኝ ለጥገኝነት ጠያቂዎች ማቆያ እንዲያዘጋጁ ትዕዛዝ ማስተላለፋቸው ተዘግቧል። ገኝነት ጠያቂዎችን በሆቴል ማቆየት በቢሊዮን ፓውንድ የሚቆጠር ገንዘብ ስለሚያስወጣ አሰራሩን ለማስቀረት የዩኬ መንግስት ወስኗል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዕለቱ የነበረን መረጃ ይህንን ይመስል ነበር። ለወቅታዊና ፈጣን መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜም።